ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥጉ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ማክሰኞ ረፋር ይመጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችንም አሰማችኋለሁ። በቅድሚያ ማርስቶቹን ዘመቻ አንድነት በወሎ በተለያዩ ቦታዎች ላይ እንዲሁም በጎጃም የተለያዩ ቦታዎች ላይ ውጊያዎች ተደርጓል። የተማረኩት የሰው ኃይል የቆሰሉ የሞቱ እንዲሁም የተማረከው የቡድን የነፍስ ወከፍ መሳሪያም በጎጃም ቀጠና በአሃዝ የወጣበት ሁኔታ ነው ያለው። ዛሬም ውጊያ እየተደረገባቸው ያሉ አካባቢዎች እንዳሉ መረጃዎች እየወጡ ይገኛሉ። እነዚህን እና ሌሎች መረጃዎችን ማሰማቸዋለሁ። መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃዎችንም እንድትከታተሉ አክብሮት ጠይቃለሁ። ቀጥታ ወደ መረጃዎች ነው ማልፈው። ዘመቻ አንድነት በወሎ በጃማ ወረዳ በወረ ኢሉ ድንበር ቀይ አፈር አካባቢ የሰላም አስከባሪ የተባሉት በፋኖ እድሪስ የሚመራው ፋኖ ዶጋ አመድ አድርጓል። በዚህ የተደናገጠው የአብይ ጦር በደጎሎ ከተማ ህዝብን ሲያስሸብር ነበር ተብሏል። እንግዲህ በወረና ቀጠና ውስጥም በርካታ ቁስለኛ ይዞ መውጣቱ ተሰምቷል። በሌላ መረጃ በሚንጃር አረርቲ ከተማ ህዝብ ለመምታት ህዝብን ሮንድ ጥበቃ ብለው ካስወጣቸው በኋላ ራሳቸውን ከጀርባ ሆነው በመምታት ፋኖ ነው የመታቸው ለማለት የከሰረ ፖለቲካ እያዘጋጀ ነው ተብሏል። ህዝቡ ራሱን ከእንደዚህ አይነት ሴራ እንዲጠብቅ መረጃዎች እየወጡ ይገኛሉ። እንግዲህ አገዛዙ የአማራን ህዝብ በተለያየ አይነት መንገድ ዋጋ ለማስከፈል ከፍተኛ ስራ እየሰራ ይገኛል። ራሳቸው በመምታት ፋኖ ነው የመታቸው ለማለት ከፍተኛ ሴራ እየተዘጋጀ እንደሚገኝ መረጃ እየወጣ ይገኛሉ። ስለዚህ ህዝቡ ጥንቃቄ እንዲያደርግ ተብሏል። ከዚህ በተጨማሪ መከላከያ ወደ አማራ ክልል የሚገባውን ነዳጅ በማፈን በጥቁር ገበያ እየሸጠ ገንዘቡን ለኪሳቸው እያዋለው ይገኛሉ ተብሏል። ከዚህ በተጨማሪ በአማራ ክልል ውስጥ ያሉ ከፍተኛ ስልጣን ያላቸው እንደነ አቶ አረጋ ከበደን ጨምሮ ይርጋ ሲሳይ የመሳሰሉት እርስ በራሳቸው እየተባሉ ነው ተብሏል። ክልሉ ውስጥ መከፋፈል እየተፈጠረ እንደሚገኝም ተገልጿል። በአማራ ክልል እንግዲህ አሁን ባለው ጦርነት አንደኛው ባለስልጣን ስህተቱን በአንደኛው ላይ የማላከክ ስራዎች እየሰራ ይገኛል። ራሳቸውን ነፃ ለማውጣት ምክንያቱም የመከላከያ ሰራዊት በእናንተ ምክንያት ነው የተመታ ነው፣ በእናንተ ምክንያት ነው የቆሰል ነው፣ የምናወጣቸው መረጃዎች አስቀድማችሁ ለፋኖ እያስተላለፋችሁ፣ በዚህ ምክንያት እቅዳችን ሁሉ ከሽፎብን መከላከያ እየቆሰለ የህይወት መስዋዕትነትን እየከፈለ ይገኛል። ስለዚህ ክልሉን ትተን የምንወጣው በእናንተ ሰበብ ነው በማለት ከፍተኛ የሆነ ማስፈራሪያ ከመከላከያ እየደረሰባቸው ይገኛል። ይህንን ተከትሎ እርስ በራሳቸው እንግዲህ እኔ ነፃ ነኝ፣ የከሌጋ ነው ስተት ያለ በማለት የብልጽግና አመራሮች እርስ በራሳቸው እየተወነጃጀሉ እንደሚገኙ ተገልጿል። በሌላ መረጃ በብርሾ ሎቆ የሰለጠኑትን የአድማ ብተና አባላት ወታደራዊ ስልጠና ከመስጠት ባሻገር በአማራ ክልል ይሄንን ሰርተናል በማለት ጎንደር ፋስለደስን የመሳሰሉ የልማት ቦታዎችን እያስጎበኙ አሁን ክልሉ ከዚህ በላይ እንዲለማ ፋኖን አጥፉልን እናንተ ብለው ፖለቲካ እያስተማሩ መሆናቸው ተሰምቷል። እንግዲህ ሰሞኑን ብርሾ ሎቆ ላይ እንግዲህ ከፍተኛ ኃይል የምረቃ ፕሮግራም ተከናውኖ ነበር። ይሄ ብርሸለቆ የምረቃ ፕሮግራም የተከናወነላቸው የአድማ ብተና አባላት ጎንደር ፋሲለደስ የኮሊደር ልማት ብሎ ሲሰሩ የነበሩትን ሲያስጎበኙ ተመልክተናል። የዚህ ጉብኝት ዋና ዓላማው በክልሉ ውስጥ የብልጽግና አመራሮች ወይም አሁን ያለው መንግስት የአማራ ክልልን እንዴት እያለማ እንደሚገኝ ለማሳየትና ጎንደር እየለማች እንደሆነ ያሳዩበት ሁኔታ አለ። ከዚህ በፊት እንግዲህ ጠቅላይ ሚኒስትር አብይ አሕመድ ጎንደርን እንዳናለማ ጎጃም ከለከለን የሚል ንግግር ተናግሮ እንደነበረ ይታወቃል። አብይ አሕመድ ወደ ጎንደር መምጣት አይችልም ተብሎ ጎርጎራ ላይ ጎርጎራን መርቆ የተመለሰበት ወቅት ነው። ይሄ ንግግር የተጠቀመው አብይ አሕመድ የዚህ ንግግር ዋና አላማው ጎንደርና ጎጃምን ጎጃምና ሸዋን ሸዋና ወሎን ወሎ ለሸዋ ስጋት ነው፣ እንቅፋት ነው፣ ይቀናናሉ፣ አንዱ አንዱ እንዳያድግ ይፈልጋሉ የሚል ከፍተኛ የዘር ፖለቲካ እና የጎጠኝነትና ድንበር ያለው ፖለቲካን እየዘሩ ይገኛሉ። አሁንም እንግዲህ እነዚህ አድማ ብተና በብርሾለቆ ስልጠና ወስደው ስልጠናቸውን ከጨረሱ በኋላ እናንተ ፋኖን ብቻ በርትታችሁ አጥፉልን እንጂ ልማቱን በዚህ አይነት መልክ እያስኬድን እንገኛለን። ሌሎች የቀሩ ከተሞችንም በእንደዚሁ አይነት ሁኔታ ለመስራት አቅደናል። በርቱና ፋኑን ተዋጉልን የሚል ከወታደራዊ ትምህርት ባሻገር የፖለቲካ ቅስቀሳ እያስተማሩ እንደሚገኙ ፕሮፓጋንዳና ቅስቀሳ ወይም ደግሞ ርዕዮተ ዓለም ብለን የምንጠራው የወታደራዊ አጠራር ይህም ትምህርት ነው። አድማ ብተናን እያስተማሩ የሚገኙ ተብሏል። ከዚህ በተጨማሪ ዘመቻ አንድነት በጎጃም ፋኖዎቹ ወታደራዊ ማምሪያ የተሰጠ መግለጫ ወጥቷል። በጎጃም ውጊያ የተደረገባቸው ቦታዎች በዝርዝር አስቀምጧል። የተገኘው የምርኮኛ ብዛትም በአሃዝ ተቀምጧል። የተወሰኑ የጠላት ኃይል፣ የቆሰለ የጠላት ኃይል፣ በቁጥጥር ስር የዋሉት የጠላት ኃይል ምርኮኛ ማለት ነው። እንደዚሁም ደግሞ የተተኳሽ ብዛት፣ የቡድንና የነፍስ ወከፍ መሣሪያዎች ብዛት በድምሩ እንግዲህ በአሀዝ ሙሉ ለሙሉ ወጥቶ የተቀመጠበት ሁኔታ ነው ያለው። ይሄ ጎጃም ቀጠና ነው የሆነው። ጎጃም ቀጠና እንግዲህ ውጊያው ከተጀመረ ጊዜ ጀምሮ ወደ አስራ ሶስተኛ ኮሎኔር እስከ ወዳኛ የተሸኘበት ሁኔታ መኖሩን መረጃዎች ያመላክታሉ። ወደ አስራ ሶስተኛ ኮሎኔር ተሸኝቷል ማለት ነው። በሌላ መረጃ በሸዋ ቀጠና ባሏን እና ልጇን መከላከያ የገደለባት አንዲት እናት መከላከያ በሰደፍ ለምን ትጨዋለሽ? ብሏት የፊትለፊቶችና የታች ያለውን ጥርሷን ሙሉ ለሙሉ አራግፎባታል ነው የተባለው። በዚህ የተበሳጨች እናት በገመድ ራሷን አንጠልጥላ ገላለች ተብሏል። እንግዲህ ተሰቅላ ሞታለች ነው የተባለው። ቤተሰብ ተገሎባት እሷም በመከላከያ መደብደቧ ነው እንግዲህ እራሷን እንድታጠፋ ያስገደዳት ተብሏል። በተመሳሳይ በባህር ዳር ዙሪያ ብራቃት 46 ንጹሃን ጭፍጨፋ ተደርገዋል። ይሄንን ያደረገው የመንግስት ጥምር ጦር ነው ተብሏል። ሕፃናትና እናቶች፣ የቤተ ክርስቲያን አባቶች ይገኙበታልም ተብሏል። ይሄ የሆነው አድማ ብተናና መከላከያ መካከል የተኩስ ልውውጥ ተደርጎ ነበር፣ ሶስት መከላከያ በመገደሉ ነው ተብሏል። እንግዲህ ወደ ፋኖ የተቀላቀሉት የአድማ ብተናዎችም በዚህ ሁኔታ አሉ ባህርዳር አካባቢ ምሽት ወደ ሶስት የቦምብ ጥቃቶችም እንደተፈጸመ ተገልጿል። እንግዲህ አድማጮቻችን ተመልካቾቻችን፣ በባህር ዳር በቅርብ ርቀት በባህር ዳር ዙሪያ አድማ ብተናና መከላከያ ተተዋኩሶ መገዳደሉን ተከትሎ ከሌላ አካባቢ የመጡ መከላከያዎች ከበባ አድርጎ ወደ አርባ ስድስት ንፁሐን ሰዎችን ገሏቸዋል። ያገኙትን እየተኮሱ ነው ሲገሉ የነበሩን የተባለው ምክንያቱም አድማ ብተና አማራ ነው። ዞሮ ዞሮ እየሞተ ያለውም ሌላ ሲቪል አማራ ነው። ምንም ክሳራ የለባቸውም። ይሄንን ስራ ሰርቷል ነው የተባለው። በሌላ መረጃ አሁን ውጊያ እየተደረገ ያለበት አካባቢ ጎንደር ዳባት ከተማ አዳሩን ውጊያ ሲደረግ ነው ያደረው ተብሏል። አስራ አራት የመንግስት ወታደሮች ፋኖ ቁስለኛ አድርጓቸዋልም ተብሏል። እንግዲህ ክንፈ ዘገላም ውጊያ እየተደረገ ይገኛል የተባለው። በጎንደር ዙሪያ ማክሰኝት ከተማ ቶክስ አለ ተብሏል። መኖሪያ ቤቶችም ጉዳት ደርሶባቸዋል ተብሏል። አይምባ ውጊያ እየተደረገ ይገኛል። በሌላ መረጃ መራቢቴ አለም ከተማ አካባቢ ሚሊሻና አድማ ብተና እርስ በርስ ውጊያ አድርጎ ነበር ተብሏል። ሚሊሻ ተጎድቷል፣ በዚህ ውጊያም እየተባለ ነው የሚገኘው። አድማጮች ተመልካቾች፣ በአማራ ክልል እንግዲህ በተለያዩ ቦታዎች ላይ እንደዚሁ የደፈጣ ጥቃቶች፣ የቀጥታ ውጊያዎች፣ ካምፕ ላይ የሚደረጉ ጥቃቶች ተጠናክሮ የቀጠሉበት ሁኔታ ነው ያለው ከዚሁ ጎን ለጎን እንግዲህ በክልል ውስጥ ያሉ አመራሮችም እርስ በራስ ያለመስማማት ሁኔታዎች እየተፈጠሩ እንደሚገኙ መረጃዎች ያመላክታሉ። አሁንም ውጊያዎች ይቀጥሏል። ዘመቻ አንድነት የምለው ለ13ተኛ ቀን የቀጠለበት ሁኔታ ነው ያለው። ይህ የዘመቻ አንድነት የ13ተኛ ቀንን ቢያስቆጥርም በርካታ ድሎች ፋኖ አስመዝግቧል። አንዳንድ ቦታዎችንም በቁጥጥራቸው ስር ያደረጉበት እንደሆነ የተገለጸበት ሁኔታ ነው ያለው። ቀሪውን መረጃም ተከታትለን የምናደርሳችሁ ይሆናል ማለት ነው። አጫጭር መረጃዎች እነዚህን ይመስላሉ። መልካም ሚዲያን ላይፍ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት እንጠይቃለሁ።